ሰኔ 10 2017 ጤና ይስጥልኝ፣ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በኦሮሚያ ክልል ኦፕሬሽን መፈጸማቸው ተሰማ። በሸዋ የሚንቀሳቀሱ የፋኖ ኃይሎች በኦሮሚያ ክልል በፈጸሙት መብረቅ ጥቃት እጅግ ቁጥሩ የበዛም የአገዛዙ ጦር ሲደመሰስ ሁለት ወታደራዊ መኪኖችም በፋኖ ድሽቃና ሞርተር ተመተው መጋየት መሆናቸው ተሰምቷል። የፋኖ ኃይሎች በትንሽ ቁጥር ወደ ኦሮሚያ ዘልቀው በመግባት ከመከላከያ ሰራዊት፣ ከሸኔ እና ከኦሮሚያ ልዩ ኃይል ጋር ነው ውጊያ ያደረጉት። በሸዋ የሚንቀሳቀሰው የፋኖ ኃይል ከአራት ሰዓት ውጊያ በኋላ በኦሮሚያ ክልል ያደረገውን ኦፕሬሽን በድል ጨርሰናል ሲልም አስታውቋል። አንድ ከፍተኛ የኦህዴድ ባለስልጣንም በፋኖ ኃይሎች ጨፌ በምትባል መንደር እርምጃ እንደተወሰደበትም ተነግሯል። ዝርዝር ዘገባ ይዘንበታል እናስደምጣ። አሳያችኋለን በሌላ በኩል አማራን አሸንፈነዋል ሲል የከረመው ሌተናል ጀነራል ብርሃኑ በቀለም የሞት ጣር ላይ ነው የመትረፍ እድሉም ጠባብ ነው ተብሏል አገኘው ተሻገረም ዛሬ በሆስፒታል ያለበት ሁኔታ አዲስ መረጃ ደርሶናል ዝርዝር መረጃም እናቀርብበታለን በሌላ በኩል የፋኑ ኃይሎች ኦሮሚያ ዘልቀው ገብተው ኦፕሬሽን በሰሩበት በዚህ ወቅት ሽመልስ አብዲሳ አማራን እያሸንፍ ነው ነው ሲል ተናገረ ሽመልስ እነሱ አራት ኪሎም አለው ደህንነቱ ውስጥም አሉ በዙሪያችን ናቸው ሲል የአማራ ኃይሎችን ማጽዳት አለብንም ብሏል። በአዳማ በኢሊሊ ሆቴል ሽመልስ አብዲሳ ያደረገውን ምስጢራዊ ስብሰባም እንዲሁም ንግግር ይዘነዋል እናስደምጣቸዋለን። በሌላ በኩል በአማራ ክልል የሚደረገው ውጊያም በከፍተኛ ትንቅንቅ ዛሬም እንደቀጠለ ነው። የፋኖ ኃይሎች በጎጃምና ጎንደር፣ ሸዋና ወሎ ያለማቋረጥ ከአገዛዙ ጦር ጋር ውጊያ ላይ ናቸው። ትላንትናና ዛሬ በተደረጉ አውደ ውጊያዎች አገዛዙ አሉኝ የሚላቸውን የጦር መሪዎች በፋኖ ኃይሎች አሳጭዷቸዋል። በርካታ እግረኛ ሰራዊትም በፋኖ ኃይሎች ሲታጨድ ነው የዋለው። አገዛዙ ቀደም ብሎ ይዟቸው የነበሩ ቦታዎችንም እየለቀቀ መፈርጠጡንም ተያይዞታል። የፋኖ ኃይሎች ወደ አገዛዙ ካምፕ የፋኖ ኃይሎች ወደ አገዛዙ ካምፕ እየሰበሩ መግባትን የሰሞኑ ፋሽናቸው አድርገውታል። በዚህም በርካታ የአገዛዙ ጦር ከመሪበታች መሆኑ ነው የተነገረው ከከባድ እስከ ቀላል መሳሪያም በፋኖ ኃይሎች በምርኮ ተይዟል። በበርካታ የአማራ ክልል ቦታዎች የተደረጉ አውደ ውጊያ መረጃዎችን ይዘናል፣ ወደ እናንተም እናቀርባቸዋለን። ከውጪ የእስራኤልና ኢራን ጦርነት እንደቀጠለ ነው። እስራኤል አዲስ የተሾመውን የኢራን ጦር ዋና አዛዥን መግደልዋንም አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ዋና ከተማ ያሉ ዜጎች ለቀው እንዲወጡም አሳስቧል። አሜሪካ ጦርነቱ ልትቀላቀል ነው የሚል መረጃዎች ሞተዋል። ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የሕዝብ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃችኋለን። እንዲሁም በኮመንት ድል ሕዝብ ልጆች ድል ጀግኖቹም እያላችሁ ለሕዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ ቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችኝ ቆዩም። ቀዳሚ ወደደረኩት ዘገባ አልፋለሁ። ኢራን ዛሬ ከጠዋት ጀምራ ተከታታይ ሚሳኤሎችን ወደ እስራኤል መተኮሷን የእስራኤል መከላከያ ኃይል ሲያስታወቅ አምስት ሰዎች ላይ ቀላል ጉዳት መድረሱንም ተናግሯል። በዚህም የተነሳ የአየር ጥቃት ማስጠንቀቂያ ደውል በመላው አገሪቱ እየተሰማ ሲሆን የመከላከያ ኃይሉ በተለያዩ አገሪቱ ክፍሎች ውስጥ የሚገኙ ነዋሪዎችን ከጦር ኃይል የሚሰጡትን መመሪያዎች እንዲከተሉም ጠይቋል። ይህ በእንዲህ እንዳለ እስራኤል በኢራን ላይ ላይ የምታደርሰውንም ጥቃት አጠናክራ ቀጥላለች። የእስራኤል መከላከያ ሰራዊት አዲስ የተሾሙትን የኢራን የጦርነት ጊዜ ዋና አዛዥን መግደሉን አስታውቋል። የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜም ዋና አዛዡንና የአገዛዞን ከፍተኛ የጦር አዛዡን አሊ ሻድማኒን መግደሉን አስታውቋል። ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገም የአየር ድብደባ መሆኑም ተዘግቧል። ጥቃቱ የተፈጸመው የእስራኤል ጦር በደረሰ መረጃ መሰረት በኢራን ወታደራዊ ተዋረድ ውስጥ ካሉት ከፍተኛ ባለስልጣናት አንዱ የሆኑት የኢራን የጦርነት ጊዜ ዋና አዛዥን ኢላማ በማድረግ እንደሆነም ነው የተገለጸው። አሊ ሻዲማኒ በዚህ ወር መጀመሪያም እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞው ጠቅላይ ታማዦር ሹም አላማሊን ራሽድን ተክተው ሚናውን መረከባቸው ይታወሳል ሲል ሮይተርስ ዘግቧል። ግድያው በኢራን ወታደራዊ እዝ መዋቅር ላይ ወሳኝ ጉዳት የሚያደርስ ሲሆን የኢራንን የጦር ከፍተኛ አመራሮች እስራኤል በተደጋጋሚ ኢላማ አድርጋ እያጠቃች ትገኛለች። ጠቅላይ ታማዦር ሹሙ ከተገደሉ ሳምንት ሳይሞላቸው በእሳቸው ምትክ የተተኩት የጦር አዛዥ ዳግም መገደላቸው የእስራኤል የጦርነት ብቃትን በዓለም አቀፍ ደረጃ እያስገረመም ይገኛል። ይህ በእንዲህ እንዳለ አሁኑኑ ቴሄራንን ልቀቁ ሲል ትራምፕ አሳሰበ። ኢራን የኒክሌር ስምምነቱን መፈረም ነበረባት። እንዲፈረም ነግሬያቸው ነበረም። ይህ በጣም አሳፋሪ ነው ሲሎም ገልጸዋል። ኢራን የኒውክሌር ጦር መሳሪያ አይኖራትም። ይህን በተደጋጋሚ ብዬ አለው። አሁን ሁሉም ኢራናውያን የኢራን ዋና ከተማ ቴሄራንን በአስቸኳይ ለቀው መውጣት አለባቸው ሲሎም የአሜሪካ ፕሬዚዳንት ዶናልድ ትራምፕ አጭር መልእክት አስተላልፈዋል። ይህን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከጂ ሰባት ሀገራት ስብሰባ ቀደም ብለው በመውጣት ወደ ሲትዌሽን ሮም ሊያመሩ መሆኑም ታውቋል። አሜሪካ በይፋ ወደ ጦርነቱ እየተቀላቀለች ይመስላል። በዚህ ይህም በዛሬው ዕለት ግዙፉ የአሜሪካ አውሮፕላን ተሸካሚ መርከብ ዩኤስኤስ ኒሚትስ ከነበረበት የደቡብ ቻይና ስትራቴጂካዊ ቦታ ለቆ ወደ መካከለኛው ምስራቅ እያመራ ከመሆኑን በተጨማሪም መጠነ ሰፊ ወታደራዊ ድጋፎችን ለእስራኤል አሜሪካ ማድረጓም እየተነገረ ነው። ይህ በእንዲህ እንዳለ ከፕሬዚዳንት ትራምፕ ማስጠንቀቂያ በኋላ ከኢራን መዲና ቴሄራን ነዋሪዎች ለቀው እየወጡ መሆናቸው ከሀገሪቱ የሚወጡ ምስሎች አሳይተዋል። በመዲናዋ የሚገኙ ካርጃ ቻሎስ የተሰኘው ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪናዎች መጨናነቁንም አሳይቷል። የእስራኤል ጦር ከዚህ ቀደም ብሎ ነዋሪዎች ከሰሜን ምስራቅ ትሄራ ለቀው እንዲወጡ ማስጠንቀቁን የሚታወስ ነው። አሁን በቀጥታ ወደ ሀገር ቤት ጉዳዮች አልፋለው። በቅድሚያም አማራ ክልል ላይ የተሰሙ አበይትና የጦር ግንባር መረጃዎች ላይ እናተኩራለን። ብልጽግና መራሹ የብርሃኑ ጁላ ሰራዊት ንጹሐንን መጨፍጨፉ ተነገረ። ይህ አማራ ፋኖ ብሔራዊ ኃይል አፋ ባህ ወሎ ቤተ አማራም ላስታ ሳምነው ኮር ከሚንቀሳቀስባቸው ቦታዎች ላስታና ግዳን ቀጠና ላይ የፋኖን ምት መቋቋሚያ ያቃተው የአገዛዙ ዙፋን አስጠባቂ ሰራዊት ንጹሐንን በአሰቃቂ ሁኔታ መጨፍጨፉ ተነገረ። ባለፈው ቅዳሜ አራት ሰዓት ገደማ ከላሊበላ ከሙጃ ማርያምና ከይባር ተሰባስቦ የመጣው የብልጽግና ኃይል የተከዘ ክፍለ ጦር ፋኖዎች በደፈጣና በመደበኛ ውጊያ ከባድ የሆነ ሽንፈት ያከናነ ሲሆን በዚህ የተበሳጨው የአገዛዙ ጦር በላስተወረዳ ወረዳ 021 ጠፍላሚያ ቀበሌ ላይ በመግባት አቶ በራቸው ሰጥዬም አርሶ አደርና የአምስት ቤተሰቦች አስተዳዳሪ፣ አቶ ብርሃን ሲሳይ አርሶ አደርና የሶስት ቤተሰብ አስተዳዳሪ፣ አቶ አበብ አስቆ አርሶ አደርና የስድስት ቤተሰብ አስተዳዳሪ የነበሩትን እንዲሁም ተሆር ስላሴና አስተራታሪ ጊዮርጊስ አገልጋይ ካህን የሆኑትን ዲያቆን ደረጀ መላኩንና ዲያቆን መልካ መለሰን ቅዳሴ ቀድሰው ሲወጡ ከኢትዮጵያውነት ሞራል ስነልቦና ባፈነገጠ መልኩ ቄሶ መነቅ ሲሆን መልካ ምድሮም አብሮ እየተዋጋ ነው በማለት በራሱ ዜጋ ላይ ጭካኔ በተሞላበት ሁኔታ በጩቤ አርደው አፍንጫቸውን በመቁረጥ አይናቸውን ጉልጉላ አውጥተው ሰብአዊነት በተሞላበት ሁኔታ አምስት ንጹሐንን በሚያሳዝን መልኩ ጨፍጭፈው ሄደዋል ሲሉም የአይን ማኞች ገለጹ። በተያያዘ ዜና የላስታሳምነው ኮር ጉባንታ አባተ ክፍለ ጦር ደጃዝማች ዋክሹም አድማሶ ሻለቃን የተቃጣበትን ከበባ በመስበር ታላቅ ጀብዱን ፈጽመዋል። በትላንትናው እለት በመቄት ወረዳም አርቢት ሚካኤል ላይ ሻለቃው ህዝቡን እያወያየ ባለበት ከፍላቂት ከጋሸና የመከላከያ ኃይል የመጣ ቢሆነም ቀድሞ መረጃው የደረሳቸው ነበልባሎቹም ቦታ በመያዝ ከጋሸና ብሬንና ስናይፐር በፓትሮል ጠምዶ የመጣውን ኃይል ብሬን ተኳሹን ቀድሞ በመምታት ሲበታትኑት ብጋላደጅን ጋጠጢት ተራራም አድርጎ ሲፈረጥጥ አራት ሙት ሁለት ቁስለኛውን ይዞም ተመልሷል። በዚህ የተበሳጨው የአገዛዙ ዙፋነ ጠባቂ ኃይል ህዝብና ባህር ዛፍ ላይ የድሽቃና የከባድ መሳሪያ ውርጅብኝ ሲያርከፈክፍም መዋሉ ነው የተነገረው። በሌላ አቅጣጫ በዚሁ ቀጠናም በትላንትና ሁለት አመሻሽ ከጋሸና ወደ ጣጅ ሁለት ሲኖም፣ አንድ አይሱዚ ሁለት ፓትሮንና አንድ ዙ 23 ይዞ የመጣው ኃይል ጅግራ መጫሪያም ከምትባል ቦታ ላይ ደጃዝማች ዋክሹም አድማሱ ሻለቃ ሻምበል ደፈጣ በመያዝ አይቀጡ ቅጣት በመቅጣት ወደ መጣበት ጋሸና ከተማ አስኮብልለውታል። በዚህም የተበሳጨው አፋኙ ሁለት ንጹሐን የጣጃ ከተማ ነዋሪዎችን እየደበደበ ያንገላታ ይዞ መሄዱ ነው የተነገረው። በሌላ ዜናም መንበረ ስልጣኑ ከእጁ እየወጣ መሆኑን የተረዳው የብልጽግና አገዛዞም ንጹሐንን እያፈሰ በግዳጅ ወደ ማሰልጠኛ እየወሰደ መሆኑም ተገልጿል። በትላንትና ሁለት በላስታ ቅዱስ ላሊበላ ከተማ ላይ ከጠዋቱ ሁለት ሰዓት ጀምሮ ጎዳና ላይ የሚገኙ ወጣቶችን በግዳጅ እያፈሰ ወደ ማሰልጠኛ ካምፕ ለመውሰድ በዝግጅት ላይ ይገኛል። ከታፈሱ ወጣቶች መካከል ተማሪዎች፣ የቀን ሰራተኞች፣ ከገጠር የመጡ ወጣቶችና የአብነት ትምህርት ተማሪዎች እንደሚገኙበትም አረጋግጠናል። በመጨረሻም በዚሁ ቀጠና ላስታ ቅዱስ ላሊበላ ከተማ ላይ ማህበረሰቡን የከተማዋን ኗሪም ለአላስፈላጊ ወጪነትም እየዳረገው ይገኛል። የብልጽግና ፓርቲ ከአስር ሚሊዮን በላይ አባል አለኝ በአፍሪካ ግዙፍ ፓርቲ ነው የሚለው ዱስኩሩም የተጋለጠበት እውነት እንዳልሆነ የተረጋገጠበት ድርጊትም ተፈጽመዋል። በመጀመሪያ ዙር እርዳታ ልትመዘገቡ ነው በማለት እያንዳንዱን የከተማዋን ነዋሪ በነፍስ ወከፍ መቶ ብር ያስከፈለ ሲሆን በሁለተኛው ዙር ደግሞ ሰላሳ ብር ካስከፈሏቸው በኋላ ለእያንዳንዱ ግለሰብ የሰጧቸው ደረሰኝ የብልጽግና ፓርቲ አባልነት መዋጮ የሚልና ብልጽግና ላይ ሲታይ ብልጭልጭ ውስጡም ሲመረመር ባዶ የሆነበትን ራቁቱን የቀረበትን ተግባር መፈጸሙ ነው የተረጋገጠው። ይህ በእንዲህ እንዳለ ጥምር ጦሩ ዳንግላ ላይ ታምር መስራቱ ተሰመ። አፋበሃ የጎጃም ቀጠና ናብስቶች የብልጽግናን ኃይል ዳንግላ ከተማ ላይ አይቀጡ ቅጣት ቀጥቶታል ሲሉም በቦታው የሚገኙ የመረጃ ምንጮች ገለጹ። ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻም አቲከም ክፍለ ጦር በተሳተፉበት እጅግ ድንቅ ወታደራዊ ጥበብ በተሞላበት የተሳካ ኦፕሬሽን ዳንግላ ከተማ ላይ የፋኖ ኃይል ታሪካዊ ስራም ሰርተዋል። የአፋባሀ ጎጃም ቀጠና ጥምር ጦሮች በሰሩት ኦፕሬሽን የስርዓቱ አገልጋይ የነበሩ ማህበረሰቦችን ሲያሳቁም የነበረውን አሽከሮች በልዩ ኦፕሬሽን እስከ ወዲያኛው የተሸኙ ሲሆን አድማ ብተና ፖሊስ አጥባይ ለብሴ የሚልሻም ለወሬ ነጋሪ እስካይተርፎ ድረስ ነው ወደ ላይኛው የተላኩት ተብለዋል። ዳንግላ ከተማ ላይ ማህበረሰቡን በማሳቀቅና የተለያዩ ግፎችን በመፈጸም የሚታወቁት ኢንስፔክተር ያለው ኢንስፔክተር ወርቅ ሆነ አይሸሸም ቄሴም የተባሉ የአገዛዙ ከፍተኛ አመራሮች በንስሮቹ እስከ ወዲያኛው መሸኘታቸውም ተረጋግጧል። በዚህ ውጊያም ከብልጽግና ኃይል የተማረከ ሁለት ብሬን 37 ክላሽ አንድ ስታር ሽጉጥም በፋኖ ኃይሎች ገቢ ተደርጓል። የሟችና ቁስለኛ ቁጥር ለመቁጠር እስካሁን ቢያስቸግርም ከመቶ በላይ የአገዛዙ ሰራዊት ሞት መሆኑም ተረጋግጧል። ቁስለኛው ቁጥሩም እስካሁን ማረጋገጥ ባይቻልም በርካታ የአገዛዙ ጦር ወደ ሆስፒታል እየ የተጋዘ መሆኑንም አረጋግጠናል። ይህ በእንዲህ እንዳለም ልዩ ኦፕሬሽንም ተሰርቷል። የኮሎኔል ታደሰ ሙሉነ ብርጌድ በዛሬው እለት ዳጌ ካምፕ ላይ ተወርውረው በመግባት ንስሮቹ ጊዮን ሻለቃ የብልጽግናን ኃይል የአርሶ አደር መሳሪያም አስወርዳለሁ በማለት በገጠር የተንቀሳቀሰ ሲሆን ንስሮቹ በተደራጀ መረጃም ተከታትለው በተጠና መንገድ የብልጽግና ኃይል ለብዙ ወራት ይዞት የቆዩትን ምሽግ ሰብረው በመግባት በርካታ የሆኑ የዝናብ ልብሶችን በመማረክ እንዲሁም በርካታ የወታደሮ ተግባራዊ ቁሳቁሶችን በመማረር ለበርካታ ወራት ካምፕ አድርጌ የቆዩበትን የነበረውን ቦታ ሙሉ በሙሉ በማውደም ቁሳዊ ጉዳት በማድረስ የብልጽግናን ኃይል እቅድ በማክሸፍ ውጤታማ በሆነ መንገድ ግዳጃቸውን ፈጽመዋል ሲል የፋኖ ኃይል አስታውቀዋል። አረን ዘውዳሞት ብርጌድም ድል መቀዳጀቱን አስታውቋል። በዛሬው ዕለት ከማንኩሳ ከተማ በተለያዩ አቅጣጫ በአባ ደጎማ፣ በማናን በዘባ ቀጠናዎች ለዘረፋ ምናም በሰከላ ለነበረው ውጊያ ኃይል ለመቀነስ ቢገባም የምድር ድሮኗን የቤተው ሻለቃን ተሰባስቦ ለማጥቃት የመጣውን የብልጽግናን ኃይል ድል አድርጋ መልሰዋለች። በተለይም በማና ቀጠና የገባውን የብልጽግና ኃይል ጨፍጫፊውን የብርሃኑ ጁላን ሰራዊት በውጊያ ሰዓት በተመቱበት አባላቱ በመናደድ በአካባቢው ማህበረሰብ ላይ ዘረፋን ፈጽመዋል። በዚህ አካባቢ ካለው ቤት ለቤት በመግባትም ምግብ ብለው ያስቀመጡትን እህል የጫነውን እህል ጭኖም ዘርፎም ከወሰደ በኋላ ያልቻለውን ደግሞም አውጥቶም ሜዳ ላይ በ

የሰሜን ምዕራብ እዝ ዋና አዛዥ ብርሃኑ በቀለ በዳዳ የፌዴሬሽን ምክር ቤት ሰብሳቢ አገኘው ተሻገርና አንዲት ሴት ጋዜጠኛ ከፍተኛ ጉዳት አስተናግደው ሕክምና እየተደረገላቸው መሆኑን በትላንትናው ዕለት በሰፊው ሲዘገብ ቆይቷል። ታዲያ ዛሬ እየወጡ ባሉ መረጃዎች የሰሜን ምዕራብ እዝ ዋና አዛዥ ብርሃኑ በቀለ በዳዳ የመትረፍ እድሉ ጠባብ ነው ተብለዋል። ሰውየው ኮማ ውስጥ መግባታቸው ነው የተነገረው። ሌተናል ጀኔራል ብርሃኑ በቀለ በዳዳ የሰሜን ምዕራብ እዝ አዛዥ እና ብርጋዴር ጀነራል ሀሺም የ51ኛ ኮር አዛዥ በአማራ ፋኖ በጎንደር በደረሰባቸው ጥቃት በከፍተኛ ሁኔታ መታመው ጦር ኃይሎች ግሉኮስ ተተክሎላቸው እንደሚገኙ ነው እየተነገረ የሚገኘው ነው። ጀነራሎቹ ኮማ ውስጥ ናቸው። ሌተናል ብርሃኑ በቀለ በዳዳም የመትረፍ እድሉ ጠባብ ነው ሲሎ የመረጃ ምንጮች ይገልጻሉ። የፌዴሬሽን ምክር ቤት ሰብሳቢም አገኘው ተሻገርና አንዲት ሴት ጋዜጠኛ ከፍተኛ ጉዳት አስተናግደው ህክምና ላይ መሆናቸውም ተነግረዋል። ነገር ግን በጥሩ ሁኔታ እያገገሙ እንዳሉ ነው እየተነገረ የሚገኘው። አሁን በቀጥታ ሽመልስ አብዲሳን እንዲሁም ኦሮሚያንና የአማራ ህዝብን ወደሚመለከተው ጉዳያችን አልፋለሁ። የቀጠለው የሽመልስ አብዲሳ የዘርፍ እጅት ፕሮግራም ይህ ወሳኝ መረጃ በድብቅ ሲካሄድ በሰነበተው በአዳማ ኢሊሊ ቁጥር ሁለት ሆቴል ውስጥ በጣቢያችን በቢብኝ መረጃ ክፍል በኩል የተመነተፈ ነው በሚል ቢብኝ የመረጃ ምንጭ የሚከተለውን መረጃ አሰራጅተዋል። ሽመልስ አብዲሳም ከስሩ የተኮለኮሉ ግልገል ካድሬዎችን፣ አደሴንቄዎችን ሰዎችን ቄሮዎችን፣ ቀሪቶችን፣ አባ ገዳዎችን፣ አባ ሞጋሳዎችን፣ የጉዲፈቻ ሴናተሮችን፣ አባ ቶርቢያዎችን፣ የኦሮሚያ ባለሀብቶችን፣ በአጠቃላይ በኦሮሚያ ምድር የሚገኙ የባህል አምባሳደሮችንና የኦሮሞ ህዝብ በሃይማኖት፣ በባህል፣ በቋንቋ ያስተምራሉ፣ ቢናገሩ ይደመጣሉ ያላቸውን ተጽዕኖ ፈጣሪ ግለሰቦችን፣ ቡድኖችን፣ ተወካዮቻቸውን ያቀፈ ለአምስት ቀን የቆየ ምስጢራዊ ስብሰባ አድርጎ ነበር። ይህ መንግስት የኦሮሞ መንግስት መሆኑን ያስረዳበት እንቶፈንቶና አሰስ ገሰስ ወሬ በኋላ ሽመልስ አብዴሳ እንዲህ የሚል ንግግር አድርጓል። ቃል በቃል እንደሚከተሉ አነበዋለሁ። አባይ ማዶ ያለው ኃይል በወቅቱ ጊዜ እኛ ነው ብሎ የወቅቱ ሚዲያ ይዞ ስለነበረ በውሸት ጣሊያንን ያሸነፍኩት እኔ ነኝ እያለ በማሲንቆና በክራር ገዝጋዦቹ በኩል አብዝቶ ስለጮኸ እኛን ጨምሮ መላው ኢትዮጵያን አሳምነውን ነበር አይደል? ይላል ሽመልስ አብዴሳ። የውሸት ጀግንነቱን ለአመታት ጭኖብን የነበረው ምላሱን እየቆረጥ ነው እንደሆነ መቼም ታውቃላችሁ። እንዲህ ሲል ተሰብሳቢዎቹ አዳራሹን በሳቅ ያቀልጡታል። ሽመልስ አብዲሳ ይቀጥልና አሁን የአማራው ኃይልና ጉልበት ጡንቻው ምላሱ ላይ ብቻ መሆኑን ለመላው ኢትዮጵያ ሕዝብ አጋልጠነዋል። እንዲህ በሁለት ዓመት ጦርነት ዱቄት ሆኖ የሚበተን ኃይል ነው። እንግዲህ ጣሊያንን ተዋግቼ ያሸነፍኩት እኔ ነኝ እያለ ቡራ ከረዮ ሲልብን የነበረው በእርግጥ የኪነት አለቆቹ ነበሩና ኪነቱ ለ ዚህ ጠቅሟቸው ቆይቷል። አሁን ግን ኪነቱም ቢሆን የራሳቸውን ቅኔና መወደስ ተጠቅመው ኦሮሚያንና ኦሮሞን የማያወድሱ ከሆነ ሚዲያ ላይ እንዲለቀቅም አንፈቅድም። ቢለቀቅም በሁለተኛው ቀን አሳደምን እንዘግባዋለን። እዚህ ላይ ኪነት ኃይል የለውም እያልኩኝ አይደለም፣ ኃይል እንዳለው ስለምናውቅ ነው። እኛ አማካሪዎቻችን ባለኪነተኞችና ባለቅኔዎች አማካሪዎቻችን ያደረግ ናቸው። ይህን ሲል እነ ዳንኤል ክብረት መሆኑን ነው ይህንን ኃይል ሰብረነዋል። ነገር ግን በጣረሞት መሀል የሚንከላወስ ኃይል ደግሞ አለ። ማገገም አለማገገሙ የሚወሰነው በኛ ነው። ችላ ብለን ትተነው ወደየግል ስራችን ከተመለሰን ተነስቶ ያንሰራራል። አይሳካለትም እንጂ ቢሳካለት ደግሞ እጅግ በቀለኛና በኦሮሞ ደም ጥማት እየሰከረ ሆኖ ነው የሚነሳው። እሱም ጠላቱን አውቋል። የዋዛ አይደለም። ስለዚህ ስለዚህ እያንዳንዳችን ይህንን ኃይል በፈጽሞ መዋቀር መቅበር ዘመቻ መሳ ማሳተፍ ግዴታችን ነው ሲል ሽመልስ አብዲሳ ይነገራል። እኛ ለፖለቲካ ፍጆታ እንደምንለው ጽንፈኛው ብለን ብቻ ነጥለን እንደምንጠራው ሳይሆን ለኦሮሞ ህዝብ አማራ የሚባለው ኋላቀር ህዝብ ጥላቱ ነው ሲል ሽመልስ አብዲሳ ይነገራል። ይህ ይሰመርበት። ይህንን ኃይል አላልቅም ብሎም ቢያስቸግር እንኳን ልክ እንደ ሙርሲ፣ እንደ መዥንገር፣ እንደ ዩሙ እንዲሁም ሃንጋቶም ህዳን ጣን ሆኖ በፖለቲካው ርዮት የሚወስንበት የሚሳተፍበት ዘመን አብቅቶም እኛ በምንወስንለት ለክተን በምንሰፍርለት ውሳኔ ለመኖር ፈቃደኛ ከሆነ ብቻ ነው እንዲኖር የምንፈቅድለት ይላል ሽመልስ አብዲሳ። አሁን ላይ የጀመርነውን የማጽዳት ዘመቻ እስከምንጨርስ ድረስ የእነሱ ሰዎች በየቦታው አሉን፣ አራት ኪሎ አሉ፣ ደህንነት ውስጥም አሉ። ይህንን ማድረጋችን ለእኛ ጥቅም ብለን አቅደንበት አስበንበት ይጠቅመናል ብለን ነው። ለነገሩ የነሱ ሆኑ እንጂ የእኛ ናቸው። በገንዘብ የተገዙ የእኛ ንብረቶች ናቸው። ፖለቲካ ያልገባ ያላቸው የኛ ሰዎች እነሱን ሲያዩ ይበሳጫሉ፣ ለምን ይሉናል። በእርግጥ ለአማራ ያላቸው ጥላቻ ሳላደንቅ አላልፍም አልፍም ሆኖም ግን ታገሶን፣ ይህንን የምናደርገው ከእኛ ጥቅም አንጻር ነው። ጊዜው ሲደርስ ሰብስበን ቦታ እናስይዛቸዋለን ሲል ሽመልስ አብዲሳ በድብቅ ሲካሄድ በሰነበተው በአዳማ ኢሊሊ ቁጥር ሁለት ሆቴል ውስጥ በነበረው ባደረገው ንግግሩ ነው ይህንን የተናገረው ሽመልስ አብዲሳ ሰብር ናቸው አጠፋ ናቸው እያለ ባለበት ሰዓት ደግሞ የፋኖ ኃይሎች ሰበር ዜናም ማሰምተዋል። የፋኖ ኃይሎች በኦሮሚያ ደራ መብረቃ የጥቃት መሰንዘራቸው ተሰምተዋል። የአገዛዙ ጦር ከሸኔ ኃይሎች ጋር በመቀናጀት በደራ አማራዎች ላይ ሊፈጽም አቅዶ የነበረው እቅድም የፋኖ ኃይሎች ማክሸፋቸውን አስታውቀዋል። በደራ በተደረገው ውጊያ በርካታ የአገዛዙ ጦርና የሸኔ ሰራዊት መደምሰሳቸውን በሸዋ የሚንቀሳቀሱ የፋኖ ኃይሎች አስታውቀዋል። በዚህ ውጊያ የፋኖ ኃይሎች ለአራት ሰዓት የቆየ ውጊያ በማድረግ ሁለቱን የኦህ ድ ኃይሎች እንዳስፈረጠጧቸው ሲነገር በውጊያው ከአርባ ሁለት በላይ የብልጽግናና የሸኔ ቡድን ታጣቂዎች መገደላቸውም ታውቋል። የፋኑ ኃይሎች ኦፕሬሽኑን ከሰሩ በኋላ አካባቢውን ለቀው የወጡ በመምሰል ደፈጣ ይዘው በመጠበቅ በድጋሚ በበርካታ መኪና ተጭኖ የመጣን የኦሮሚያ ልዩ ኃይል ላይ በድሽቃና በሞርታር እንዳወደሙትም ተነግሯል። ሁለት መኪና የአገዛዙ ጦር በእሳት መንደዶም ከቦታው የሚወጡ መረጃዎችም ጠቁመዋል። ከዚህ ቦታ በቅርብ ርቀት እዚሁ ኦሮሚያ ላይ ጨፌ የሚባል ሰፈር ውስጥም አንድ የኦሮሚያ ከፍተኛ ባለስልጣንም በፋኖ ኃይሎች እርምጃ እንደተወሰደበት ነው መረጃዎች የሚያሳዩት።